ለመማር ማስተማሩ ምቹ ሁኔታ የሚፈጥሩ ሁሉንም ነገሮች መጠቀም አለብን። ተማሪዎች በትምህርት ቤት ውስጥ ትምህርታቸውን በአግባቡ ለመከታተል የሚያስችላቸው ምቹ ሁኔታ መፍጠር አለብን። ከዚህ አንጻር ሞባይል ወደ ክፍል ይዞ መግባት ወይ ትምህርት ቤት ይዞ መግባት በከፍተኛ ሁኔታ የተማሪዎችን ትኩረት ለትምህርት የሚሰጡት ትኩረት በእጅጉ ተጽዕኖ ያሳርፍባቸዋል። ስለዚህ ሞባይል ወደ ትምህርት ቤት ይዘው እንዳይገቡ ወይ ደግሞ ወደ ትምህርት ቤት ይዘው እንዳይመጡ ትምህርት ሚኒስቴር የሰጠነው መግለጫ አለ። ከሞባይል አኳያ እና ተያያዥ ጉዳዮችን በተመለከተ ተማሪዎች ወደ ትምህርት ቤት ሲመጡ እነዚህን ጉዳዮች ይዘው መምጣት እንደሌለባቸው ቀደም ብለው ጀመሩም አሉ። ስለዚህ ይህንን በተጠናከረ ሁኔታ በሁሉም ክልልና ከተማ አስተዳደር ተግባራዊ እንዲሆን ነው። ያንን ያወረድ ነው ጀማር ማስተማር ሂደቱን ሰላማዊ ማድረግ ለተማሪዎች ውጤታማነት አጠቃላይ እንደ ትውልድ ደግሞ መልካም ስብዕና ያለው ትውልድ ከመገንባት አኳያ የራሱ ድርሻ ይኖረዋል። ከዚህ ባሻገር ደግሞ የሚመለከታቸው የህግ አካላት ተጠያቂነትን የሚያረጋግጡበት ሁኔታ የሚፈጠር ይሆናል።